ሰላም እንዴት ናችሁ? ሰላም ጤና ስጥልኝ እንዴት ናችሁ? ሰላም እንዴት ናችሁ? ሰላም እንዴት ናችሁ? ሰላም እንዴት ናችሁ? ጤና ስጥልኝ እንደምን ናቸው? ኤርሚያስ ደሳለኝ። እኔ ሩታ ወይም ደግሞ ቃል ተክላ ይባላለሁ። አዳይ ይባላለሁ። እኔ የሺ ተሰማ እባላለሁ። ሁሳአን እባላለሁ። ካሊድ አብደላ እባላለሁ ወይም ደግሞ ኪያ። አሁን ደግሞ በአዲስ ቲዩብ በአዲስ ድራማ መተን መተንላቸዋል የዩቲዩብ በካሜል ካሜል በካሜል ሲኒማ፣ በካሜል ቲዩብ ታገኙታላችሁ። ደግሞ በጣም ቆንጆ በሆነና አሪፍ በሆነ ድራማ መጥቻለሁ። ቆንጆ ድራማ ነው ብዬ አስባለሁ፣ ምክንያቱም ተጠበንበታል፣ ሰርተነዋል። በአዲስና በአጓጊ ድራማ ተመልሰን መተናል። አሁን ደግሞ በአዲሱ ተከታታይ ድራማችን እየመጣን ነው። አሁን ደግሞ ካሜል ቲዩብ ላይ እጅግ አሪፍ እና አዝናኝ የሆነ ተከታታይ ድራማ ይዘን እየመጣን ነው። አደራ ከጎናችን ሁኑ ተከታተሉ፣ እንድታዩት በአክብሮት ትጠይቃለሁ። ያው ፍቅራችሁን ትገልጹልናላችሁ። እናመሰግናለን።